ሰላም እንደምናላችሁ የኪ ሃውሲንግ ቤተሰቦች፣ የሳምንቱን ሙሉ የሰራናቸውን ዋና ዋናዎቹን ምርጠን ለእናንተ የምናቀርብበት ቪዲዮ ነው። በዚህ ሳምንት እንግዲህ እየቀረጽን ያለነው ቢሮ ሆነን አይደለም፣ መገናኛ የሚገኘው የኪ ሃውሲንግ ቅርንጫፍ ቢሮ ነው። ኪ ሃውሲንግ ፋይናንስ ሶሉሽን ከዚህ ቀደም ለእናንተ ለመቅረብ በሚል በአዲስ አበባ ውስጥ በሁለት ቦታዎች ከካሳንሱ በተጨማሪ እንደዚሁም በክልል ዋና ዋና ከተሞች ቢሮዎችን ከፍቶ እየሰራ መሆኑ ይታወቃል። ዛሬም አንዱ በሆነው በመገናኛ ቢሮ ተገኝተናል። በዚህ ቢሮ የተገኘሁበት ምክንያት በዛሬው ዕለት እዚሁ መገናኛ የሚገኘው ዓለም ሲኒማ ወይም ማራቶን ሕንፃ ላይ ማለት ነው አንድ ጉባኤ ነበረን። ይህም ጉባኤ ኪ ሃውሲንግ ፋይናንስ ሶሉሽን እንዲመሰረት ወይም ያ የፋይናንስ ተቋም እንዲቋቋም ድጋፍ ሲያደርግበት የቆየው ዛሬ ምስረታውን በይፋ ጠቅላላ ጉባኤውን ጠርቶ እንዲሁም ከሚመለከተው የመንግስት ተቋም ባለሙያዎች በተገኙበት ምስረታውን አከናውኗል። ይህ የፋይናንስ ተቋም በኪ ሃውሲንግ ፋይናንስ ሶሉሽን ሞዴል መሰረት የቤት ባለቤት ለሚሆኑት የፋይናንስ አቅርቦት በመስጠት የኪ ሃውሲንግ ፋይናንስ ሶሉሽን ደንበኞች ወይም እድለኞች ያለባቸውን የፋይናንስ እጥረት እንዲቀርፉ ከኪ ሃውሲንግ ጋር በመተባበር የሚሰራ የፋይናንስ ተቋም ነው። ዛሬ ህዳር 2 2018 ዓ.ም ደግሞ ምስረታውን አከናውኗል። በዚህ ሳምንት ውስጥ ከተከናወኑት ዋና ዋና ጉዳዮች የምንለው ይህ ነው። የፋይናንስ ተቋም ራሱን ችሎ የሚንቀሳቀስ በራሱ አሰራር እንዲሁም ደግሞ የሚከተለው አካሄድ ፍጹም ከኪ ሃውሲንግ ፋይናንስ ሶሉሽን የተለየ ቢሆንም ለተመዝጋቢዎቹ ግን ከሌላው ተመዝጋቢ ጋር በጋራ በመሆን አስፈላጊውን ድጋፍ የሚያደርግ ይሆናል። በሁለተኝነት በባለፈው ሳምንት ውስጥ ካከናወናቸው ውስጥ የሚጠቀሰው ንፋስ ስልክ ላፍቶ ክፍለ ከተማ ላይ በተገዙት መሬቶች ላይ ግንባታ ለማስጀመር አስፈላጊውን የግንባታ ፍቃድ፣ ዲዛይን አስጨርሰን ማለት ነው ፕሮሰስ እያደረግን መሆናችን ይታወቃል። ከእነዚህም ውስጥ ለሁለቱ መሬቶች አንድ ላይ ተቀላቅለው የግንባታ ፍቃድ ተሰጥቷቸዋል። በቅርቡ መሰረተ ድንጋይ የምናስቀምጥ ይሆናል ድንጋይ ከማስቀመጣችን በፊት ደግሞ ከቴክኒካል ቲሙ ጋር በባለፈው ሳምንት ተገናኝተን ውይይት አድርገናል። ግንባታው ከተጀመረ በኋላ በስንት ወራቶች ውስጥ መጠናቀቅ እንዳለበት እንደዚሁም ደግሞ በተቀመጠው ዲዛይን መሰረትና ኪ ሃውሲንግ ለተመዝጋቢዎቹ በሰጠው ውል መሰረት የካሬ ሜትር መጠኖችና ሌሎች የተያዙ ቴክኒካል ጉዳዮችም አንድ ላይ በውይይቱ ተነስተዋል። በዛው መሰረት እንግዲህ ይህንን የግንባታ ማስጀመሪያ መርሃግብር መሰረተ ድንጋይ በማስቀመጥ በቀጣይ ጊዜያቶች ውስጥ የምናከናውን ይሆናል። ሌላኛው በማኔጅመንት ከተነጋገርንባቸው ጉዳዮች ውስጥ አንዱ እንደሚታወቀው ኪ ሃውሲንግ እድለኞችን የሚለየው በዕጣ ነው። በዚሁ መሰረት በዚህ ዓመት ልናከናውን የሚገባውን መጠን ለማድረግ ቅድመ ዝግጅት ይደረግ የሚል ውሳኔ አሳልፈናል። አሁን አስፈላጊውን ቅድመ ዝግጅት አድርገን በጥቂት ቀናቶች ውስጥ እናንተ የምናሳውቅ ይሆናል። መች ዕጣ ይወጣል የሚለው ጥያቄያችሁ መልስ የምንሰጥ ይሆናል ማለት ነው። ያንን ለማድረግ ከኛ የሚጠበቁ ስራዎች ምንድን ናቸው? የሚለውን ለይተን በሚመለከተው ቡድንም ደግሞ የስራ ክፍፍል አድርገን አስፈላጊውን ዝግጅት እያከናወንን ነው። እግረ መንገድ መረጃውን ለመስጠት ያክል ቁጠባችሁን ያልቆጠባችሁ ወይም በተለያየ ምክንያት አንድም ሆነ ሁለት ወር የዘለላችሁ ካላችሁ በተቻለ ፍጥነት የሚጠበቅባችሁን ቁጠባ እንድትወጡ እንጠይቃለን። ምክንያቱም እጣ ውስጥ ለመካተት ከእናንተ የሚጠበቀው አንድ ግዴታ ይህ ነው። ለዛም አስፈላጊውን ከእናንተ ከተወጣችሁ እኛ እናንተን እጣ ውስጥ ከማካተት ወደኋላ አንልም፣ በህግም ደግሞ የምንገደድበት ይሆናል ማለት ነው። ከዛ በተጨማሪ ዋናው ቢሮ ላይ ካዛንችስ የሚገኘው ላይ እንደዚሁም በቅርንጫፎችና በወኪል ቢሮዎቻችን እየተሰሩ የሚገኙ በርካታ ስራዎች አሉ። እነዚህ ስራዎች ሁሉም አላማቸው አንድ ነው፤ ቤት ፈላጊዎችን መዝግቦ የቤት ባለቤት ማድረግ ነው። ከዚያም ውስጥ በዚህ ሳምንት በርካታ ቁጥር ያላቸው ሰዎች እየተመዘገቡ ይገኛሉ። በዚህኛው ሳምንት ከባለፈው የተሻለ ተሳትፎ ያየንበት ከኢትዮጵያ ውጭ በአረብ ሀገራቶች የሚኖሩ እህት ወንድሞቻችን እዚህ ባላቸው ወኪሎች አማካኝነት መጥተው መረጃ እየጠየቁ እንዲሁም እየተመዘገቡ ይገኛሉ። ከአዲስ አበባ ውጭም ባሉት አካባቢዎች ላይ ከዚህ በፊት ከነበረው ቁጥር ሻል ያለ ምዝገባ በዚህ ሳምንት አስተውለናል። ኪ ሃውሲንግ ሁሉም ቦታ በተቻለው መጠን ለመድረስ የሚያደርገውን ጥረት አሁንም ይቀጥልበታል። ጎን ለጎን የሚጠበቁብንን ማህበራዊ ግዴታዎች ሰዎችም እየተወጣን ነው። ከኪ ሃውሲንግ ፋይናንስ ሶሉሽን ጋር ደግሞ በጋራ ለመስራት አፊሌት ሆነው ውል እየወሰዱና አሁንም አብረውን እየሰሩ ያሉትም ሰዎች በዚህ ባሳለፍነው ሳምንት ውስጥ ከፍ ያለ እንቅስቃሴ ሲያደርጉ ነበረ። ከሞላ ጎደል ያሳለፍነው ሳምንት የመዘገብናቸውን ሰዎች የቤት ባለቤት ለማድረግ የምናደርገውን ጥረት የደገፉና ውጤቱንም በተግባር ያሳዩን ሆነው አልፈዋል። ኪ ሃውሲንግ የመዘገባቸውን የቤት ባለቤት ያደርጋል። ተመዝጋቢዎችን የቤት ባለቤት ሳናደርግ እረፍትም ትርፍም አይኖረንም። የሳምንቱ ቪዲዮ በዚሁ ያበቃል። በቀጣይ ጉባኤ ስላለ እኔ ወደ ጉባኤው መመለስ አለብኝ። መሰረታውንም እንግዲህ እግረ መንገድ መሀል ላይ ወጣ ብዬ አሳውቂያችኋለሁ። መልካም የእረፍትና ቀጣይ የስራ ሳምንት ጊዜ ይሆንላችሁ። ሰላሙን